ሰላም ጤና ይስጥልኝ፣ እንደምናላችሁ ውድ የቅኔ ሚዲያ ተከታታዮች። እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ቆንጆና የሚጣፍጥ የኩላሊትና የጉበት ጥብስ አሰራርን አሳያችኋለሁ። እስከ መጨረሻው ከኔ ጋር ሁኑ። ከዛ በፊት ግን ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሀሳብ አስተያየት ካላችሁ ኮሜንት ላይ በመጻፍ እንደተለመደው ላይክና ሼር እያደርጋችሁ አብራችሁ የሆኑ ወደ አሰራሩ እንሄዳለን። እዚህ ጋር የሚያስፈልገኝን ግብአት አዘጋጅች ያለው ኩላሊት ነው። ኩላሊቱን አጥቤ እንደዚህ ያዘጋጀሁት ኩላሊት አለ። ከዛ በመቀጠል ጉበት ነው ጉበቱንም እንደዚህ አዘጋጀቸዋለሁ ሁሉንም ግብአቶች ስላዘጋጀው አሳያችኋለሁ እዚህ ጋ ደግሞ ሌሎች ግብአቶችን ላሳያቸው ቀይ ሽንኩርት ቲማቲም ና ቃሪያ አለኝ ከዛ በመቀጠል መክተፊያ ና ቢላዋ ና አዘጋጅ ና ኩላሊቱን ሁለት እየከፈልን ውስጡ ነጭ ነገር የሚወጣ ነገር አለ እሱ ሙልጭ አድርገን እያወጣን በስስ በስሱ አነሳ ነሳ አድርገን እንከትፈዋለን ቀላል አሰራር ነው የማሳያችሁ። ሀሳብ አስተያየት ካላችሁ እንደ ሁልጊዜ ኮሜንት ላይ ጻፉልኝ። ላይክ እያደርጋችሁ ግን ቪዲዮ ለሌሎች እንዲደርስ በቅንነት አግዙኝ። እንደምትመለከቱት ነጭ ነጩን በደንብ ሙልጭ አድርገን እያወጣን አነሳ አነሳ አድርገን ኩላሊቱን ከትፈን እንጨርሳለን። እንደ ሁልጊዜ ጊዜ ራሴን አሰራር አካፍላችኋለሁ። እናንተ ደግሞ እንዴት ስሰሩት እንደሚመቻችሁ ኮሜንት ላይ ጻፉልኝ። ብዙ ጊዜ የምናውቀው እንግዲህ በዱለት ላይ ሲሰራ ነው። ዛሬ ኔ ደግሞ ኩላሊትንና ጉበትን ብቻውን ጠብሼ አሳያቸዋለሁ። እንደዚህ ከትፌ እጨርሻለሁ። ከዛ በኋላ እቃ ላይ እናደርገውና ሌላውን ደግሞ ከትፈን እናዘጋጃለን። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ሰብስክራይብ እያደረጋችሁም ተቀላቀሉኝ። እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ታደርጋላችሁ። ኩላሊቱን ከትፌ እንደዚህ ካዘጋጀው በኋላ በመቀጠል ደግሞ ጉበቱን ነው። ጉበቱን እንደዚህ በቢለዋ መታ መታ ስናደርገው የሚላጥ ነገር አለው። የሚላጠውን እንደዚህ መታ መታ ስታደርጉት በቀላሉ እንዲላጥላችሁ ያደርጋልና እንደዚህ ጉበቱን ልጠን እናዘጋጃለን ከሁለቱም በኩል እንደዚህ ጉበቱን ልጬ ካዘጋጀ በኋላ ልክ ኩላሊቱን እንደከተፍኩት አነሳ አነሳ አድርጌ ለመክተፍ እሞክራለሁ ማለት ነው። እንደዚህ አድርጌ ከትፈዋለሁ። ያው ጉበት ለደም ማነስ ላለበት ሰው ሁነኛ መፍትሔ ነው። በተለይ በጥሬው መብላት ትኩሱን፣ ልክ እንደታረደ ትኩሱን መብላት የደም ማነስ ላለበት ሰው ይሞላል ማለት ነው። እንደዚህ አድርጌ ጉበቱን ከትፌ ጨርሻለሁ። ይህንንም እቃ ላይ እናደርገውና ከዚያ ሌሎችን ግብአቶች ደግሞ እናዘጋጃለን። ቀላል ነው፣ ግን ደግሞ ቆንጆ አሰራር ነው። ማሳያቸው የሚጣፍጥ እንደዚህ ከጨረስኩ በኋላ ቀይ ሽንኩርት ደግሞ ሳሳሳሳ አድርጌ እከትፈዋለሁ። ሽንኩርቱንም እንደዚህ ከትፌ ጨረሻ ያለው ከዛ እቃ ላይ እናደርጋለን። ሁሉንም ግብአቶች ካዘጋጀን በኋላ ነው የምንጠብሰው ማለት ነው። ከዛ በመቀጠል ቲማቲም ነው። ቲማቲሙን ውስጡ ያለውን ፍሬ አወጣዋለሁ። እንደዚህ እናወጣዋለን። ግማሽ ይበቃናል። ከዛ በላይ ያስፈልግም። አነስ አድርገን ነው ቲማቲም የምንጠቀመው። ቲማቲሙንም እንደዚህ በስስ በስሱ ከትፌ አዘጋጀዋለሁ ከዛ በመቀጠል ቃሪያ ነው። ቃሪያውን ፍሬውን እናወጣለን። ጫፍና ጫፉን ከቆረጥን በኋላ ከዛ ፍሬው የውስጡ ፍሬ ስለማያስፈልገን የቃሪያውን ፍሬ እናወጣዋለን ማለት ነው። ከዚያ ፍሬውን ካወጣን በኋላ በስስ በስሱ በቀጫጭኑ አድርገን ቃሪያውን ከትፈን እናዘጋጃለን። በነገራችን ላይ እናንተ እንደምትፈልጉት አድርጋችሁ ማዘጋጀት ይችላላችሁ። እኔ ራሴን ላካፍላችሁ ብዬ ነው። የሮዝመሪን ቅጠል እርጥ ካላችሁን ቆንጆ ነው። ከዚያ በመቀጠል መጥበሻ ነጥድና ዘይት አድርገን ዘይቱ በደንብ እንዲግል እናደርጋለን። ዘይቱ ከጋለ በኋላ ከትፈን ያዘጋጀነውን ኩላሊት መጀመሪያ እንጠብሰዋለን። ቶሎ ቶሎ እያገለባበጥን መጥበስ ነው እዚህ እያደረግኩ እንግዲህ ትንሽ ከጠበስኩ በኋላ ከዛ ቀጣዩን ደግሞ አሳያቸዋለሁ። ያው እንደምትመለከቱት እኔ ያው ቪዲዮውን እየቆራረጥኩ ነው የማቀርብላችሁ። ከዚያ በመቀጠል ጉበቱን እንጨምራለን። ትንሽ ኩላሊቱን ከጠበስ ነው፣ ቶሎ ነው የሚበስለው፣ ጊዜ አይወስድም። ጉበቱን እንጨምራለን። ከዛ ውሀ ያወጣል የራሱ ውሀ ስላለው ውሀው መጠጥ እስከሚል ድረስ በደንብ አድርገን ጉበቱንም ኩላሊቱንም ቆንጆ አድርገን እንጠብሰዋለን። ላይክ እያደረጋችሁ እንግዲህ ደጋግሜ ላይክ አድርጉ ምላችሁ ላይክ ስታድርጉ ቪዲዮ ለሌሎች ስለሚደርስልኝ ነው። እናንተ በቅንነት ላይክ አድርጉ። ምንም የሚቀንሰው ነገር የለም ከናንተ ማለት ነው። ከዚያ ቅመማ ቅመም ጨምር ያለው ነጭ ቅመም እዚህ ጋ ደግሞ ሮዝመሪን የተፈጨ ሮዝመሪንና ቁንዶ በርበሬ ጨምር ያለው የመጀመሪያው ነጭ ቅመም ነው። ነጭ ሽንኩርትና ዝንጅብል ፓውደር ማለት ነው። የነጭ ሽንኩርትና የዝንጅብል ትንሽ ጤና አዳም አድርጌ የፈጨሁት የነጭ ቅመም ነው መጀመሪያ የጨመርሁት። ከዚያ ቀጥሎ የጥብስ ቅጠልና ቁንዶ በርበሬ ጨምር ያለው። ኮረሪማ ካላችሁ መጨመር ትችላላችሁ። ጨው ጨምር ያለሁ። እንደ ፍላጎታችን ቅመማ ቅመሞቹን ጨምረን በደንብ አድርገን እንቀላቅለውና ጥብስ እናደርገዋለን። ነጭ ቅመም ግልጽ ለማድረግ ያህል ከዚህ በፊት ሰርች የላቸዋለሁ በርግጥ ግን ነጭ ሽንኩርት፣ ዝንጅብል፣ ጤና አዳምና ትንሽ በሶ ብላ ተደርጎ አንድ ላይ ተፈጭቶ ደርቆ ተፈጭቶ የተዘጋጀ ቅመም ነው። ቪዲዮን ከፈለጋችሁ ከታች ዲስክሪፕሽን ቦክስ ላይ ሊንኩን አስቀምጥላችኋለሁ። ከዚያ እርጥብ ሮዝመሪን ቅጠል ጨምሬ ቆንጆ ጣዕም እንዲኖረው ስለሚያደርግ ጨምሬ ትንሽ ጠባብሰዋለሁ። ከዛ በመቀጠል ሽንኩርት ነው የምንጨምረው። ሽንኩርትን ጨምሬ ደግሞ እጠብሰዋለሁ። እንግዲህ የምታውቁት አሰራር ሊሆን ይችላል። እኔ ግን እንዴት እንደምሰራ ላካፍላችሁ ብዬ ነው። ላይክ እያደርጋችሁ ቪዲዮን ተመልከቱ። ሚጥሚጣ ነው ሚጥሚጣ፣ አስፈላጊ ነው። ቆረጥ ያለ ጣዕምና እንዲጣፍጥ ስለሚያደርግ ሚጥሚጣ እንጨምራለን ። ሚጥሚጣውን ጨምሬ በደንብ ቀላቅለዋለሁ። ከዛ በመቀጠል ቲማቲም ነው ልክ ልናወጣው ሲሆን፣ ቲማቲሙን እንጨምራለን። ቲማቲሙን ጨምሬ ትንሽ ቀላቅሎት፣ ቃሪያውን መጨረሻ ላይ ጨምረን ማውጣት ነው። መቀሪያው፣ እንደዚህ ጣልጣል አድርገዋለሁ ቆንጆ ጣዕም እንዲኖረውና ደግሞ ለአይናችን ያማረ እንዲሆን ያደርጋል። እንቀላቅለዋለን ከዛ የጎደለውን ያነሰውን ቀማምሰን ለገበታ ማቅረብ ነው። እንደምትመለከቱት በጣም ቀላል የሚጣፍጥ የጉበትና የኩላሊት ጥብስ ነው ለዛሬ ያሳዩኋችሁ። እንደምትመለከቱት ጨርሻለሁ ሰርቼ፣ ከዛ በመቀጠል ማቅረብ ነው። የቅመማ ቅመሞቹ ሽታ በጣም ቆንጆ ጣዕም እንዲኖረው አድርጓል። እንግዲህ እንደዚህ ኩላሊትና ጉበትን ሰርታችሁ ሞክሩት። ስለተከታተላችሁኝ፣ ስለምትሰጡኝ ሀሳብ አስተያየት ሁሉ ከልብ አድርጌ አመሰግናለሁ። ለዛሬ ይዤላችሁ የቀረብኩት ቪዲዮ ይሄንን ይመስላል። ሰላማችሁ ይብዛችሁ።